አሰላሙ አሌኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብ ስትርፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያደርጋችሁ ቤተሰቡ ነው እና በዚሁ አጋጣሚ ሁሌም እንደምጠይቃችሁ እህታችንን አፍያ እንኳን ቢናረግላችኋለሁ፣ እየሄዳችሁ ሰብስክራይብ አድርጓት አበረታታት፣ የእኔ ውድ እናንተ ሰው ሲያድግ ደስ ይላችኋል ማለት ነው። ሲቀጥል እዛ ሰፈር ትናንትና የተሰራ ብራንክ እንዴ በነብራው ተቀንቶ ነው እንዴ ነብራ ነበረች እኮ ከትናንትና ወዳ በስተ መጨረሻ ሁላችን ፕራንክ ያደረገችው ፕራንክ ስታረገን ደግሞ ያ ቪዲዮ ባር ያልወጣ በጣም በጣም ሰው ወደደው፣ በጣም ደግሞ ቪዩ ነበረው ማለት ነው። እና እንደዛ ይሆንልኛል ብላችሁ ነበረ ትላንትና፣ ጨዋ ጨዋ የሚያጫውታችሁ የነበረ እዛ ሰፈሮች ማለት ነው፣ እዛ ቤቶች ማለት ነው። በመጀመሪያ ደረጃ ያለ ሩታ ይሆንላችሁ። ሩታን ስሟን ሳጠሩ ደግሞ ምንም ነገር አይሆንም። በዚሁ አጋጣሚ አንድ ነገር ልንገራችሁ ማለት ነው አብረሽና ሩታ ከተለያዩ በኋላ አንድ ቀሩታ የአፕሬሽን ስም ጠርታ አታውቅም። አንተስ ለምንድን ነው የምትጠራው? እዚህ ጋር ፈትዋን አትለጥፍ ስንልህ ደግሞ አሁን በስሟ መጣ። አሁንም ደግሞ ስሟን እንዳታነሳ ማለት ነው። ምን ታደረግልሃለች እሷ ማለት ነው? ከእሷ እኮ ውሽሚትዋን መርጣ ሂደሃል አይደል? እና ኩረዣ ነው ማለት ነው። ሲቀጥል ደግሞ ማለት ነው አንተ እየመጣህ ደግሞ ኦዲንስ ላይ አፍህን አትክፈት ማለት ነው። ያንተ ኦዲንስ ነበሩ። ኩሩታን ጨርቅ ነው የሚሏት ማለት ነው። በሆዷ ላይ መስመር አስቀምጠው ደግሞ ልጅ አይደለም ጨርቅ ነው እያሉ የሚሰሩት የነበረው ማን ነው? የሩታ ኦዲየንስ ነበሩ እንዴ? የራስህ ኦዲየንሶች ናቸው። ደግሞ በጣም ነው የምታሳዝነው ማለት ነው። የት ነበርክ እስከ ዛሬ ማለት ነው? ለካ ሩታ ስትሰደብ ሩታ ስትዘቀዘቅ ታያለህ አይደል? እንደዛ ስትደረግ ማለት ነው። በጣም ጨካኝና ድንጋይ ነህ ማለት ነው። ያን ሁሉ ስትደረግ እንኳን መልስ ወተሃል ሰጠኸው ዛሬ ስትበልጥህ ትልቅ ደረጃ ስደርስ ኦዲየንስ ከእሷ ጎን ሲሆን ምን ለማለት ነው፣ መልስ የምትመጣ አንተ። በመጀመሪያ ደረጃ መቼ ያከበርካት አንድ ቀን? ዘጠኝ ወር እስከሚሞራት ድረስ ሐኪም ቤት ይዘሀት ስትሄድ እናያለን አላየንም። አንድ ቀን ሚስቴር ጉዝናት ልንከባከባት ብላ ስትንከባከባት አይተናል አላየንም ማለት ነው። አንድ ቀን እንኳን ሰው ሁሉ ህዝብ ሁሉ ሩታ እኮ እርጉዝ ናት፣ ለልጁ እንኳን አይሳሳም ወይ ስትባል እንኳን መልስ አሰጠህም እኮ ትታሃት እንኮ ነው ሌላ ሀገር የትቀው ማለት ነው። ዛሬ ኦዲየንስ እንደዚህ ብሏል እንደዚያ፣ አፍህን አትክፍት ኦዲየንስ ላይ ማለት ነው። ኦዲየንስ ማለት ያሳደገ ኦዲየንስ ነው ማለት ነው። የት ነበርክ? ምን ትሰራ ነበር? ሲቀጥል ለራስህ ኦዲየንሶች ናቸው መልስ የሰጠሃቸው የአንተ ኦዲየንስ ናቸው ክፉ ማለት ነው። ክፋታቸው በጣም በዛ ማለት ነው እንጂ የሩታ ኦዲንስ የተለያየ ሰዎች አይደሉም። የራስህ አድናቂ ራስህን የሚወድ ማለት ነው። ተዋረዳችሁ በዚሁ አጋጣሚ እንኳንም ውርድ አደረጋችሁ ማለት ነው። እንኳንም መልስ ሰጣችሁ ማለት ነው። ሲቀጥል ትላንትና የተናገረው ነገር የልቡ ልቡ ነው የተናገረው የልቡን አውጥቶ ነው የተናገረው። አውጋሽ ያልተከፉበትም ተከፍቶበታል። በዚች ልጅ የመጣ ብዙ ኦዲንስ አጥተዋል። ብዙ ነገር ጎድለበታል። ደግሞ አያፍርም። አፍህን እንኳን አዘጋም። በእሷ ምክንያት አይደለም ትዳሪ? በማን ምክንያት ነው? ቦዴንስ ምክንያት ነው? ትዳርህን የተበተነ በእሷ ምክንያት ነው። በነገራችን ላይ ተጠንቀቂ እያላት ነው። ተጠንቀቂ፣ ነገ ምን እንደምትሆኝ እኔ ግራ ነው የሚገባኝ። አብርሽና ሩታ አንድ ላይ ወረው ልጃቸው ሲያሳድጉ ማለት ነው። አይ ሶስት ሆነን አልጋ ላይ እንተኛ ልትያቸው እንደሆነ ባሎ ነው ማለት ነው። እና ከአሁኑ ህይወትሽን ብትቀጥይ በጣም የተመለሰለ የመለሰችለት ምላሽ እውነት ነው ብላችሁ በጣም የገረመኝ ማለት ነው። በጣም ሴት ልጅ አይደለሁም ወይ ከአንተ ብዙ አልተሰደኩም ወይ? ሴት ልጅ ብትሆኝ እኛ ሴት አይደለንም እንዴ? ሩታ ሴት አይደለችም እንዴ? በሴትነት ለምን ትቀልዳላችሁ? ሌቦች ማለት ነው። አንተ ከአሁን ወዲህ እኔ ሰው በመሆኑ አከብረዋለሁ ክብር እሰጠዋለሁ። አንተ ሰውን አክብር ታውቃለህ። ሰውንማ ብታክብር በመጀመሪያ ደረጃ አባትህን ታከብር ነበር፣ ሲቀጥል ሚስትህን ታከብር ነበር። ከዛስ በኋላ የለፉ ልህ ኦዲንሶችህ ስንት ነገር ሲረዱ ስንት ነገር ሲያርጉ፣ አብሮች የበታችነት አድርገው ትልልቅ ዩቱበሮች ሲረግጡህ ማለት ነው እኛ የምንም ነገር አላረገም አብሮች ይስራ ተብሎ ያንን መልስ የተሰጠ ልህ ኦዲንስህን ታከብር ነበር። ክብር ከራስ ይጀምራል፣ ከቤተሰብህ ከራስህ ራስህን ቤተሰብህን አስከብረህ ከዛም በኋላ ደግሞ ክብር። አንተ ሰውን አታከብርም እኮ ሰው፣ እንደውም እንደዚህ ብለህ አታየው። ሰው በሰውነቱ አከብረዋለሁ ይላል። ኧረ እፈር እፈር እፈር እናንተም ተሳደቡ፣ እኔም ስራ ይንሰራ ልበላለን። እኛም ደግሞ እንሸቅልበታለን። አንተም ደግሞ ወንጀል እየሰራህ ዝሙትን እየሰራህ ደግሞ አስፋፋው ማለት ነው። ያንተን ነገር ማንም ማንም የሚቀበል ምን ብታመጣ። ምክንያቱም ታቀዋለህ፣ ምን እንደምሰራ ማለት ነው። ይህንን ነገር ስህተት እንደሆነ ታቀዋለህ። ስህተት የሆነ ነገር እየሰራህ እያወቀ አንተን የሚደግፍ ይደግፍ ማለት ነው፣ እንጂ ሌላ ምንም ምክንያት ልታመጣ አችልም። ምክንያት የለህም እዚህ ጋር ማለት ነው። ተሰደብክ ይገባሃል እንዴ? ሰው እንኳን ተሰድቤያለሁ ለአባቴ ስል ለእናቴ ለሚስቴ ስል ለነጌ ለልጄ ሲል ልጄ ነጌ ምን ያይብኛል? ለምንድ ነው እንዴት? ምን ብሎ ያድጋል ብሎ እንኳን እንኳን ሰው ያስባል፣ ለሰው ቦታ ከሰጠህ ማለት ነው። ነገር ግን ቦታ አትሰጥም አንተ። እፍረት የሚባል ነገር የለም አንተ። እንኳን አይደለም ሰውን ማለት ነው ፈጣሪህንም እራሱ አትፈራም። ፈጣሪህን ብትፈራ እስከ ዛሬ ይህንን ውሸት ሁሉ አትዋሽም ማለት ነው። ይሄን ሁሉ ውሸት ማለት ነው። አሁን ልታገባት ነው። እኔ እንጃ አላቅም። ያክስትህን ልጅ ልታገባት ነው? ወይም አብረሃ ልትኖር ነው? ወይም ደግሞ ሩታን ፈታህ ነጊ ከማጋ ልትሆን ነው? ወይስ በእሷን በላይ ዋላ ያምጥሳት ልደረብባት ነው ማለት ነው። በመጀመሪያ ደረጃ ሰውን ስ ማክበር ሳይሆን ፈጣሪህን ፍራ፣ ፈጣሪህን ፍራ። ሌላ ቢቀር እንኳን አንገትህ ላይ ያሰርከውን ማተብ እሱ ምን እንደሆነ እወቅ ማለት ነው። ለስሙ ነው እንዴ ማተብ የምታስረው ማለት ነው። አንተ ዘቆ እዚህ ጋር ስለተሰደብክ ሌላ ነገር ስለተባልክ ሳይሆን አንተ ፈጣሪህን መፍራት አለብህ። በመጀመሪያ ደረጃ ማፈር ያለብህ አንተ ነህ፣ ኦዲንስ አይደለም። በኦዲንስ ላይ አፍህን ለምን ትከፍታለህ ማለት ነው? እንዳንተ ጅላጅል የሆኑ ሰዎች ነው እንጂ አንተ የሚመለከቱት ማንም አይመለከቱክ ምኮ ሩታ፣ ሩታ፣ ሩታ፣ ሩታ፣ ስሟን ለምን ትጠራለህ ዛሬ ማለት ነው? ለምን ምን አስፈለገህ ማለት ነው? እሷኮ ትታሃለች። ባል ብትሆን ጎበዝ ብትሆን አንተ ክብር ቢኖረህ ለልጄ ብትል ማለት ነው ወታ ትናገር ነበር እንደዛ የሆነች እያወክ ማለት ነው። አንተ እኮ በአደባባይ ሰጠሃት፣ ለአደባባይ ሸጥካት። ከሸጥካት በኋላ ነው ምን ሌላ ሰው ቢናገር ምን ችግር አለው? ይናገራ፣ ተናገረ፣ ተለፈለፈ፣ ሆዶ አለቀቀች አለ ምን አመጡ? ምንም ያመጡ ነገር የለም። ግን መነሻም አንተ ነህ ማለት ነው። አንተ ብታከብራት፣ አንተ ቦታ ብትሰጣ ሚስቴ እንደዚህ ደግሞ ነውራት አታቅም እንዴ? ለዛ ነው ሆዷ ከፍታ ያሳያቻችሁ። ነውር ነው። ባል ብትሆን ጀግና ብትሆን ማለት ነው ሩታ እንደዚህ ልታረግ አሰጣትም ነበር። ምክንያቱም እኛ ማንም ማንም የትም ሀገር እንደዚህ ነገር ቢደረግ በኢትዮጵያ እንደዚህ ነገር አልታየም። እንዲህ ነገር አይደረግም። አርቲስቶች ናቸው እንጂ ሩታዬን በሰው አፍ ያስገባህት አንተ ራስህ ነው ማለት ነው። ራስህ ወጥተህ ልጄ ብትል ቤቴን ብትል እሷን ብታከብራት ማንም አይነካትም ነበር። በመጀመሪያው ደረጃ አንደኛ ኃጢአተኛ ወንጀለኛ አንተ ራስህ ማለት ነው። ደግሞ ተሳደቡ በደንብ አድርገና ምን ልጥህ ማለት ነው እውነት ምክንያቱም ከነ ኦዲንሶችህ ጨምር ማለት ነው። ያንተ ኦዲንሶች ማለት እኔ እንጃ አላውቅም። በጣም ባለጌ የወረዱት አስተሳሰብ የሌላቸው ማለት ነው፣ ልክ እንዳንተ ማለት ነው። ልክ ሁለታችሁም ሶስታችሁም አንድ አይነት ናችሁ። ያቺ ውሽሚት አንተ ኦዲንሶችህ ማለት ነው። ኦዲንሶችህ በተለይ ማለት ነው፣ ጨምላቃ ሴት ሆነው ሴትነታቸውን ማያቁ ማለት ነው። የወረዱ ኦዲንሶች ናቸው ማለት ነው። ዛሬኛ ላይ አፋችን አንዳንዳችሁ ብቻ ናቸው አፋችን ለራስህ ኦዲንስ ተናገራቸው ለራስህ እዚህ ጋር ይወዱሃል እዛ ጋር ደግሞ ሚስትህን ይሰድቡብሃል ማለት ነው። አያሀ ህዝቡ አጠቃላይ አንተና ሩታ እንድትሆኑ ነው የሚፈልገው እንጂ ውሽሚትዋን ማንም አይፈልጋትም። ይሄ ሁሉ ህዝብ ነው የሚጠላት። ግን ከሚጠላና ከቆሻሻ ነገር እኖራለሁ ካልከኛ ምንናርገህ? እንሸከመህ እንዴ? አንተም ስራ፣ እኛም ደግሞ እንደዛው እንሰራብሃለን። ሚዲያ ላይ የምትመጣው ወደ ፈቅደህ ነው እኮ። አንድ ሰው ቪዲዮ ሲሰራ ማለት አስተያየት እንዲሰጠው ነው ማለት ነው። እንደዛ ካልሆነ አርፈ ቁጭ በላ ቤትህ፣ ቪዲዮ እንዳትሰራ አቁም። አቁም ማቆሙ አይቻልም። እንዲህ እና ከእኛ ጋር እጅ ህን ዞረህ እኮ ነው የምትበላው አንተ። ማለት እኔ እንጃ አላውቅም፣ ምን አይነት ሰው እንደሆንክ ማለት ነው። ሰው እንኳን ቢያከብር ትላንትና የለፋለት የደከመለት ሰው ትላንትና እኮ ይሄ ኦዲንስ ከኔ ነበረ። ስቸገር፣ ሲያለቅስ ሲደብረኝ፣ ከቤተሰቦቼ ስለያይ፣ ሚስቴን ይዤ ሌላ ሀገር ስሄድ ከጎን የነበሩ እነሱ ነበሩ ብለህ እንኳን ታከብራለህ ማለት ነው። ክብር መ